አልፈልግም። ለሁሉም እውነቱን ነገራቸው። ሰምኛለሽ? አንቺም ወደዚህ ምድር ሰዝመ ጭራቁ ሲል ነበርሽ? አን አ አንቺ ውሻ፣ እኔ እናነቅሽ። ምን አይነት ሰው ነው? እንዴት እንዴት አድርጋለሁ። ንጋረኛ፣ እንዴት ሌባ ይዘሽ ወደ ቤቴ ትመጫለሽ? ብዙ አትንጨርጨር። ያጋጥማል። አሁን ቤታችን ሰላም ያገኛል። አንቺ እንዴት ድፍረት ቢኖርሽ ነው ቤቴ ድረስ የምትመጪው? ምን ምን፣ እስኪ ንገረኝ። ምን በቃ፣ ሁሉንም ነገር ያቀነባበረችው አደይነች ከዚህ ቤት ሲወጣ ጠብቀህ አንግምተው ብለህ ያለችኝ አደይ ነች። በምንድን ያልከው ደመቀ? ሌላ ማወቅ የምትፈልጉት ነገር አለ? ምን ለማድረግ እየሞከርክ ነው አንተ? ሁለቴ መደጋገም ያለበት አይመስለኝም። ሁሉንም ነገር ያደረገችው አደይ ነች። አንችንም አታላሻለች አደይ። እኔ በ እንደመቀ እኔ እንደዜነት ቀልድ አልፈልግም። ለሁሉም እውነቱን ነገራቸው። ለሌላም ስለ ሀብሉ ምንም አውቀው ነገር እንደሌለ ነገረው። በቃሽ በቃሽ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም ሀበሻ ቻናል ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛ። ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦች ማምራችሁን ትችላላችሁ። እጅግ በጣም አመሰግናለሁ። አበረታቱ ለማለት ወዳለው። እንግዲህ ዛሬ የመጣሁት በአደይ ሰራተኛዋ ተከታታይ ድራማ በክፍል ሰላሳ አንድ 31 ፓርት ነው ማለት ነው። እንግዲህ ያ በባለፈው ፓርት ላይ ደመቀ ያው ፍቅር ይዘው ተንኮለኛ ፍቅር ደመቀን ይዘው ወደ ቤት መጣ ነበረ። ስለዚህ አደይ የተናገረችው እንዲሁም ለምለም የተናገረችው ስህተት ነው በማለት እንግዲህ የእነሱን እውነት አፈርሳ እሷ የሰራችውን ሴራ ምንትን በማለት ማለት ነው እንዲ መሰክርላት አድርጋለች። ብር ከፍለዋለች ማለት ነው እንግዲህ ያው ደመቀ ይክዳታል ወይንስ አደይን እውነቱን ይናገራል ስንል በጣም በጉጉት ስንጠብቀው ነበር። እንግዲህ ደመቀም ያው ሕሊናውን ሽጧል እንዲሁም ደግሞ የሚወዳትን እህቱን አሳልፎ ሰጥቷል ማለት ነው። ምክንያቱም ብር ነው ብር ስለከፈለችው እንደዚህ አድርጓል። እንግዲህ ያው ከሕሊናው ብሩን አስበልጧል ማለት ነው። ስለዚህ ይህ ሁሉ እንዳደርግ አንተን እንድሰርቅ ከዚህ ቤት እንደወጣህ ሀብሉን ከአንተ ጋር እንድሰርቅ ያደረገችኝ የተተባበረች ሶሪ የተባበረችኝ እንግዲህ አደይ ነች፣ በማለት እንግዲህ ተናግሯል ማለት ነው። እና የሆነች ሁሉም ነበር የደነገጡት። አደይ ራሱ ደንግጣለች። እኔ እንደዚህ አይነት ቀልድ አልፈልግም። እውነቱን ተናገር፣ ምንድን ነው የምትለው? በማለት እንግዲህ አደይም አንገቱን እዛ በጣም ስትናገረው ነበረ ማለት ነው። ፍቅርም ከዚህ በላይ አልፈቅድልሽም፣ እጅሽ ናንሽ በማለት እንግዲህ ለደመቀ በመቆርቆር እንትን ብላለች ማለት ነው። አደይ ስትቆጣ ነበረ። ስለዚህ ያለው ነገር ከኔ ጋር እውነቱ ይህ ነው፣ ሁሉም ነገር የአደይ ሴራ ነው። ስለዚህ ፍቅር ሳትሆን አደይነች በማለት ከዚህ በኋላ የኔ መቆየት ምንም አይሰራም በማለት ከቤቱ ወጥታል ማለት ነው። እና ሁሉም አይኑን ያዞርባት ከአደይ ላይ ነበረ። ለምለም ሳትቀር ቀረ ራሱ ጠርጥራታለች። አደይ እንዴት ይህን ያክል እንደዚህ ታደርጋለች፣ በማለት እንግዲህ ባርኮኔ ስለሷ ጉዳይ እስከ ዛሬ ሲቆጣት ሲመታት የነበረውን ፍቅርም እህቱን ተጸጸተ ማለት ነው። እኔ እስከ ዛሬ አላቅሽም ማለት ነው። አደይ እንዴት እንደዚህ አይነት ነገሮች ታደርጊያለች በማለት ተናገራት እና ይህን ነገር እኔ አላደረገው አላደረግኩትም እኔም እንደናንተ እኩል ነው የምሰማው እኮ በማለት አደይም ጥፋቷን ጥፋት አላምንም ብላለች። ያው ፓርኩ አሁንም ቢሆን ጥፋትሽን ተጸጽተሽ እንደው አንገትሽ እንደፍተሽ ይቅርታ አትጠይቂም? ለምንስ አሁን እንደዚህ ነው ትያለሽ? በማለት እንግዲህ ያደይን ይጠይቃታል። እኔ ምንም አይነት ጥፋት አላጠፈውም ማንንም ይቅርታ አልጠይቅም፣ በማለት እንደውም ከፍቅር ጋር እንደውም ተያይዘዋል ማለት ነው። ፍቅር አንቺ ደሃ ውጪ ከቤታችን ደሃ የደሃ ልጅ በማለት እንግዲህ ሰድባት ነበረ። እና ይህን ቃል ስትናገራት ግን አንቺም ወደዚሽ ምድር ስትመጭራቁሽ ነበርሽ፣ የጊዜ ጉዳይ ነው በማለት እንግዲህ አደይም አንቃት ነበረ ማለት ነው። ግን ባርኮኒ ስለነበር ገልግሏቸዋል። ሆኖም ግን ከቤት እንድትወጣ አድርጋታለች። ፍቅር ተንኮለኛዋ ማለት ነው አደይን ከቤት አስወጥታታለች። ባርኮኒም አደይ በመውጣቷ ለእለቱ ዝም ብሏል። ሲቀጥል እንግዲህ ባርኮኒ የሁለት ወር ደመወዝ ለአደይ ስጫት በማለት ከዚህ በፊት ሰተሻታል አይደለ። ስለዚህ አንድ ወር ይቀራል እና ብሯን እንድሰጫት እፈልጋለሁ። እኔ ልክልሻለሁ በማለት ለፍቅር ያስጠነቅቃታል። እሺ ትላለች ፍቅር። እንግዲህ ያው ያለፈውን ወሮንም አልሰጠቻትም። የዚኛውንም ባርኮኒ ስጫት ብሏት ነበር ግን አልሰጠቻትም ነበር ያው ምንም ነገር ሳይኖራት እንግዲህ አደይ ወታ ነበረ ግን ደግሞ ለምለም አግንታት አለች። ለምለም አግንታት ወደ ኤላ ቤት እንደሄዱ ኤላም ደግሞ ለምንድነው ሌባ ሰው ወደ ቤቴ የምታመጭልኝ በማለት ለምለምን ይቆጣታል። ለምለምም እሷ አንተ እንደምታስበው እሷ ይህን ሁሉ ነገር አላደረገችውም ይህን ሁሉ ያቀናበረችው ፍቅር ነች። ስለዚህ አደይ ከዚህ ሁሉ ነገር የለችበትም በማለት እንግዲህ ታስረዳለች። ራሱ ሰውየው መቶ በአካል እኮ ነግሮኛል፣ ምንድን ነው የምታወሪው እያለ እኔ አሁን እንደዚህ አይነት የልጅ ጨዋታ ነገር አልፈልግም በማለት እንግዲህ እሱም የላም የና ደድና ይነግራታል። እሺ በቃ ችግር የለውም ለማንኛውም ስራ እስከምትገባ ነገ ደላላል እናግረን ስራ እስከምትገባ እኛ ጋር ትሆን ትለዋለች ማለት ነው። ሆኖም እንግዲህ አደይ ያው ከላ ጋር አድራለች ማለት ነው። ሲቀጥል ብሯን ለማንጣት ቢያንስ የወር ደመወዟን ለመቀበል ወደነ ፍቅር ቤት አምርታለች። ከዛ በፊት ግን የባርኮኔናት ጠይቃ አንተ ማን ስለሆንክ ነው አደይን ከቤት ያስወጣሃት? ማንስ ትዛዝ ሰጥቶህ ነው በማለት እኔ አደይን ከአንተና ከፍቅር በምንም አለያትም። ስለዚህ ወደ ቤት እንድትመለስ እፈልጋለሁ። ያልኩትን ቃል ፈጽም። ከዚህ በኋላ ሌላ ቃል የለኝም። በማለት እንግዲህ የባርኮኔናት ደውላ ለባርኮኔ ከተናገረች በኋላ ስልኩን ትዘጋዋለች። እንግዲህ ባርኮኔም አደይን መመለስ እንዳለበት እናቱ ትእዛዝ ስለሰጠችው ሊመልሳት ወይንም ደግሞ ሊፈልጋት እንትን ብሏል ማለት ነው። እኔ የተረዳሁት ነገር የባርኮኒ እናት አደይን በጣም እንደምትወዳት፣ እንግዲህ ፍቅርም ብላለች ማለት ነው። ከኔ በላይ እኮ አደይን እንደምትወዳት፣ ቆይ እሷ ለምንድን ነው እንደዚህ አይነት የምትወዳት በማለት እንግዲህ እንትን ስትል ነበር። አደይ የባርኮኒ እናት ልጅ ነች እንዴ? ጋይስ እኔ እንደዚያ ብዬ ጠረጠርኩኝ። አደይ ለባርኮኔ እህቱ ወይንም ደግሞ ለፍቅር የናት ሆድ ዝንጉርጉር ይሉታል። እንደዚህ ነው ማለት ነው። ፍቅር በጣም ኃይለኛ ነች። ባርኮኔ ምርጥ ልጅ ነው። እንዲሁም ደግሞ አደይ ደግሞ በጣም የዋህ ታጋሽ ልጅ ነች ማለት ነው። ስለዚህ እንደዚያ ሳይሆን አይቀርም ማለት ነው። ሆኖም ግን ማለት ነው። ባርኮኔ ያው አደይን ፍለጋ ጀምሯል። አደይ ደግሞ ብሯን ለመቀበል ወደነ ፍቅር ቤት ተመልሳለች። ወደነ ፍቅር ቤት ስትመለስ እንግዲህ በጣም ሰክሮ ሊዲያ ጋር ወጥተው ስለነበር በጣም ሰክሮ ነበር፣ ጠጥቶ ነበረ። ሲመለስ ግን አደይን አንጭልኝ በማለት ከፍቅር ጋር በጣም የተነጋገሩ ነበረ። ያው እንግዲህ እሲ ደግሞ ተኝቷል። እሷም ደግሞ ተጠምጥማ ተኝታለች፣ አብራ ፍቅር ማለት ነው። በወቅቱም አደይ ይመታለች ማለት ነው። እና እንደዛ ሆኖ አብረው ተኝተው አደይ አይታለች። እንግዲህ ምንት ሊሆን ሲቀጥል፣ ዴብ በዛ መልኩ ስታየው ምን ለነገሩ፣ እሱ ሰክሯል። ምን ይሰማው ይሁን የሚለው እሱም አለ ሌላው እንግዲህ የአደይ ፍቅረኛ የሆነው የበቀለ ጓደኛ ማለት ነው። አደይን እንዴት ትሸጠታለህ? እንዴት እንደዚህ ታደርጋታለህ? በማለት በጣም ተቆጥቶታል። በቀለን መቶታልም ማለት ነው እና መጨረሻው ምን ይሆናል ሲቀጥል፣ ደግሞ ሊዲያ በጣም እንትናን ጥምድ አድርጋታለች። ፍቅርን ማለት ነው። ምክንያቱም መጀመሪያ እኔና አንቺ እየተዋዋል ነው፣ አብረን ስራ የሰራ ነው አደይን ከዚህ ቤ ስታስወጪ ኤላንና ለምለምንም እንደሚለያዩ ነበር የተግባባ ነው። ግን አሁን አደይን ለራስሽ ብቻ አስወጥተሽ ኤላንና ለምለምን እንዲለያዩ ግን አላደረግሽም፣ በማለት እንግዲህ ከፍቅር ጋር ተጣልተዋል ማለት ነው። ግን ሊዲያ የሆነ ነገር ትሰራባታለች። ምክንያቱም የአደይን እውነታ ታወጣለች ብዬ አስባለሁ። ለምን ለፍቅር ማስፈራሪያ ስለሚሆንላት ማለት ነው። እና እንደዛ ነው። እና አደይ ተመልሳ ከነ ባርኮኔ ቤት ትሰራለች ወይንስ ደግሞ ከዛ ቤት ትወጣለች የሚለው በእርግጠኝነት ምሰራ አይመስለኝም ማለት ነው። ማለት ከደረሰባት ከሆነባት አንጻር እሷን ማንም አላመናትም። ስሙኝ ብትልም ማንም ሊሰማት አልቻለም። ባርኮኔ ራሱ ሊሰማት አልቻለም። ሌባ ነው ያላት ማለት ነው። እና በጣም ከባድ ነው። እና ውድ ቤተሰቦቼ በክፍል እንግዲህ ሰላሳ ሁለት ሁላችንም በጉጉት እንጠብቃለን። ተንኮለኛዋ ፍቅር አሁንም ተንኮል ታስባለች ከተንኮል አትወጣም። እና ውድ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ለቤት አዲስ የሆናችሁ ደሆን ምልክቱን በመጫን ቤተሰብ የሆኑ ለማለት እወዳለሁ። መልካም ጊዜ ተመኘውላችሁ።